ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 25 2017 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። ሹፌሮችና ረዳቶችን ጨምሮ ሙሉ ተሳፋሪዎች በሚታገቱበት እንደ ልብ መንቀሳቀስ ይቻላል መባሉ እንዳበሳጫቸው ሹፌሮች ተናግረዋል። የሹፌሮችን ምላሽ ይዘናል። የእንግሊዙ ጠቅላይ ሚኒስትር የአብይ አህመድን የጉብኝት ጥያቄ አልቀበልም ማለታቸውን ዓለም አቀፉ ሚዲያ አረጋግጧል። አብይ በሁሉም ሀገራት መገፋታቸው ነው የተረጋገጠው። ወደ አንድነት ለመምጣት እየተነጋገርን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 ሹፌሮችና ረዳቶችን ጨምሮ ሙሉ ተሳፋሪዎች በሚታገቱበት እንደ ልብ መንቀሳቀስ ይቻላል መባሉ እንዳበሳጫቸው ሹፌሮች ተናገሩ። ከሰሞኑን የኢትዮጵያ ፌዴራል ፖሊስ ኮሚሽን ኮሚሽነር ጀኔራል ደመላሽ ገብረ ሚካኤል ከመንግስት ሚዲያዎች ጋር በነበራቸው ቆይታ ኢትዮጵያ ውስጥ ሰው ወደሚፈልግበት በነፃነት የሚንቀሳቀስበትን ሁኔታ መፍጠር ተችሏል ብለው ተናግረው ነበር። ቃላቸውን ለቲክቫ ኢትዮጵያ የሰጡት የተለያዩ አሽከርካሪዎች ግን የኮሚሽነሩ ንግግር በየዕለቱ የሞትና እገታ ሰለባ የሆንን ሹፌሮችን ቅር አሰኝቶ ደርሶናል ብለዋል። አለመጠየቁን ስሰማ በቅርቡ ታግተው የተገደሉትን በቅርበት የማውቃቸው ረዳትና ሹፌሩን እያሰብኩም ባተናንቆኝ ነበር ያለ አንድ የሀገር አቋራጭ የጭነት መኪና አሽከርካሪ። ትልልቅ ሀገራዊና የህዝብ አደራ ጭምር ይዘው ከቦታ ቦታ ለሚዘዋወሩ አሽከርካሪዎች አሁንም ተገቢው ክብርና ጥበቃ ሊደረግላቸው ይገባል ብለዋል። ሹፌርና ረዳት አልፎ አልፎም ከነ ሙሉ ተሳፋሪዎች በሚታገቱበት በሚገደሉበትና ታፍነው ተወስደው ከፍተኛ የገንዘብ መጠን እየተጠየቀ ቤተሰቦቻቸው በአደባባይ ልመና በሚወጡበት በዚህ ወቅት የዚህ አይነት የተ የተጋነነ መግለጫ መሰጠቱ ሁሉንም ሹፌሮች ያሳዘነ ነው ያሉት አሽከርካሪዎች፣ ይህ መግለጫ በተሰጠበት ዕለት ሳይቀር ከሶስት በላይ እገታዎች ነበሩ ሲሉ ተናግረዋል። የጣና ከባድ አሽከርካሪዎች ማህበር ለቲክቫ ኢትዮጵያ በሰጠው ቃል ኮሚሽነር ጀኔራሉ ቃለምልልስ ካደረጉበት ወደ ኋላ ከሚያዝያ 25 2017 እስከ ግንቦት 21 2017 ዓ ም ባሉ 27 ቀናት ውስጥ ብቻ 53 ሹፌርና ረዳቶች ታግተው መወሰዳቸውን ገልጸዋል። የእንግሊዙ ጠቅላይ ሚኒስትር የአብይ አህመድን የጉብኝት ጥያቄ አልቀበለም ማለታቸውን ዓለም አቀፉ ሚዲያ አረጋገጠ። የብልጽግናው መሪ አብይ አህመድ አሊ ላለፉት ቀናት ወደ አውሮፓ ሀገራት ተጉዘው የነበረ ቢሆንም የጉዞአቸው ውጤት ግን በቅሌት እየታጀበ መሆኑ አነጋጋሪ ሆኗል። መገፋታቸውን ለመደበቅ ለጦርነት የሚያውሉትን ገንዘብ ለመለመን ለቀጣይ ጦርነታቸው ዲፕሎማሲ ለመስራት ያደረጉት ጉዞ ሳይሰምርላቸው ቀርቷል። በቀናት ደጅ መጽናት የፈረንሳይና የጣሊያንን መሪዎች ቢያገኙም እንግሊዝ፣ ጀርመንና ስዊዘርላንድ እንደናፈቋቸው ቀር ተመርተዋል። ቱርክና ሮማንያ ቢገቡም መሪዎቹ ለማግኘት ፍላጎት ስላላሳዩ በቅሌት ተመልሰዋል። ታዲያ አብይ ወደ እንግሊዝ ያደረጉትን የጉብኝት ጥሪ ተከትሎ ፊትን ጭው የሚያደርግ ምላሽ ማግኘታቸውን ዓለም አቀፉ ሮያል ጋርዲያን ኒውስ ዘግበዋል። እንግሊዝ አብይን ከኤርፖርት እንደሸኘችውና አልቀበልም እንዳለችውም ነው ይህ ሚዲያ የዘገበው። እንግሊዝ በሰብአዊ መብት ረገጣና በሰብአዊ መብት ጥሰት ምክንያት አብይ አህመድን አውግዘዋለች ተብሏል። የብሪታንያው ጠቅላይ ሚኒስትር ኬርስታርመር በቅርቡ በለንደን ጉብኝት ለማድረግ ከፈለጉት ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ መንገድ ጋር ለመገናኘት ፈቃደኛ አልሆኑም የሚለው ዘገባው ግልጽ የሆነ ዲፕሎማሲያዊ ግንኙነት ክፍተት እንዲፈጠር ኢትዮጵያ የሰብአዊ መብት ሁኔታ መባባስ አንዱ ምክንያት ነው። በተጨማሪም የዩናይትድ ኪንግደም ሜትሮፖሊታን ፖሊስ ለአብይ ደህንነት ዋስትና ለመስጠት ፈቃደኛ ባለመሆኑ ቡድኑ እየተንገዳገደና ጉብኝቱ ውጤታማ በሆነ መልኩ እንዲገለል አድርጓል። ዳውኒንግ ስትሪት የወሰነው ውሳኔ አንዳንዶች እንደሚሉት በፕሮግራም ወይም በፓርላማ ረፍት ሳይሆን በአብይ መንግስታዊ ጥቃትና ጭቆና ላይ ሆኖ ሆን ተብሎ የቆመ አቋም ነው። የስታርመር ጽፈት ቤት የሰብዊ መብት ተሟጋች ድርጅቶችና መቀመጫዎችን እንግሊዝ ያደረጉ የኢትዮጵያውያን ማህበረሰቦች አብይ በአማራና በትግራይ ህዝብ ላይ እየወሰደ ያለውን አረመንያዊ ዘመቻ ሲያሳስቡ የቆዩትን ጫና ተከትሎ ከየትኛውም ይፋዊ ተሳትፎ መውጣቱ ተዘግበዋል። በሌላ በኩል የዘጋርዲያን ዘጋቢው ፈረንሳዊ ጋዜጠኛ ሮቢን ተንግስተን ወደ አማራ ክልል በመግባት የአፋብኃ ወሎ ቀጠና ፋኖችንና የተወሰኑ አመራሮችን አግኝቶ ማነጋገር ችሏል። ይህ ጋዜጠኛ የፋኖን አቅምና ዲስፕሊን አይቷል የሚሉት አስተያየት ሰጪዎች በህዝቡ ላይ የተፈጸመውን የድሮን ጥቃት አዝቧልን ብለዋል። አመዱ ላይ ቆሞ ቪዲዮ ቀርጿል። በንጹሀን ላይ የደረሰውን ጉዳት አይነትና መጠን ለይቶ መዝግበዋል። የተደፈሩ ሴቶችን አናግሯል። የወደሙ የትምህርት ተቋማትንና የተቃጠሉ ጤና ጣቢያዎችን አይተዋል። በከባድ መሳሪያ የቆሰሉ ገበሬዎችንና የተቃጠለባቸውን ቤት ጎብኝተዋል ብለዋል። በጉዳዩ ላይ መረጃ የወጡ አካላት በጥቅሉ በአማራ ህዝብ ላይ እየተፈጸመ ያለውን መዋቅራዊና ቀጥተኛ ጥቃት ጥልቀትና የአብይን ጨፍጫፊነት ተረድተዋል። ተረድቶም ለቀሪው ዓለም ሊያስረዳ ቃል ገብቷል ሲሉ

ወደ አንድነት ለመምጣት እየተነጋገርን ነው ፣ ህዝቡንም ይቅርታ እንጠይቃለን ሲሉ አርበኛ ደረጀ በላይ ተናገሩ። የአማራ ፋኖ በጎንደር ጠቅላይ ግዛት እዝ አዛዥ አርበኛ ደረጀ በላይ በሚመሩት የጎንደር ጠቅላይ ግዛት እዝ ኮሚኒኬሽን መምሪያ ክፍል በኩል ከሰሞኑ ባሰራጩት የቪዲዮ መግለጫ ሁለቱ ድርጅቶች ማለትም አፋብኃና አፋህድ ወደ አንድ እንዲመጡ አበክረው ጥሪ አቅርበዋል። አርበኛ ደረጀ በዚህ መግለጫቸው የሁለቱ ድርጅት አመራሮች ተነጋግረን የጋራ የሆነ ቤት እናቆማለን ያሉ ሲሆን ለዚህም ደግሞ ጊዜ አይወስድብንም ብለዋል። የጎንደር ግዛት እዛዛዡ አርበኛ ደረጀ በየቀጠናው የሚገኙ ፋኖችን እርስ በርስ ለማጋጨት የሚሰሩ አካላት ከድርጊታቸው እንዲታቀቡ ጥሪ ያቀረቡ ሲሆን ከወንድም ጋር ተዋጋ የሚል የፋኖ መሪ ካለ ራሱን ሊጠይቅና እንዲሁም በአባላቱ ሊጠየቅ ይገባል በሚል መልእክት አስተላልፈዋል። አርበኛው በመልእክታቸው ከዚህ በኋላ ለአንድነት ብቻ እንደሚሰሩ አንድ ከመሆን ውጭ ምንም አይነት ምርጫ እንደሌላቸው የተናገሩ ሲሆን ከዛሬ አንድነት ሳይፈጥሩ በመቆየታቸው ህዝቡን ይቅርታ እንጠይቃለን ብለዋል። በፋኖ ስም ዝርፊያ የሚፈጽሙ አካላት የተመቻቸውም የእኛ አንድ ለመሆን ነው ሲሉ በአንድነት ዘራፊዎችንና አገዛዙን መፋለም እንደሚገባቸው ገልጸዋል። ይህ በእንዲህ እንዳለ ዛሬ ግንቦት 25 2017 ዓ ም ሌሊት ራሱን ጥምር ጦር እያለ የሚጠራው የአብይ አህመድ ሰራዊት በጎጃም ቀጠና በኦጀል ከተማ አራት የግለሰብ ሱቆችን ዘርፎ አድሯል። የአፋ ብሃን በጎጃም ቀጠና የሀዲስ አለማየሁ ሰባተኛ ክፍለ ጦር የምህረት ጥሪ ተቀብለው በግንቦት 25 2017 ዓ ም የመከላከያ ሰራዊትና ሚሊሻ የነበሩ 13 ያገዛዙ ሰዎች የባሶ ሊበኑን አብራጅት ብርጌድ ከነሙሉ ትጥቃቸው ተቀ ተቀላቅለዋል አስሩ መከላከያዎች ሲሆኑ ሶስቱ ደግሞ ሚሊሻዎች ናቸው በሌላ ዜና ብልጽግና የራሱን አመራሮች እየበላ መሆኑ ተገልጸዋል በዛሬ ዕለት የባሶ ሊበን ወረዳ አስተዳደር ና ጸጥታ ኃላፊ የባሶ ሊበን ወረዳ የብልጽግና ጽፈት ቤት ኃላፊ የሆኑትን ያሰረ ሲሆን ወረዳ አስተዳዳሪውም እየተፈለገ እንደሆነ መረጃዎች ጠቁመዋል ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ወሎ ቤተ አማራ ላስታ ሳምነው ኮር ራሪ ክፍለ ጦር ከበቅሎ ማነቂያና ከሙጃ ወደ ወንዳጅ ይባርና እንጃፋት ቀጠና እገባለሁ ብሎ የመጣውን የብልጽግና መከላከያ ሚሊሻና አድማ ብተና አከርካሪው ተመትቶ ባለበት መቆሙ ይታወቃል። ይህንን የፋኖን ኃይል መቋቋም ያቃተው የአገዛዙ ኃይል በቀሉን በአማራ ህዝብ ላይ በማሳረፍ ግንቦት 24 2017 ዓም ከወንዳች ከተማ መድፍ እየተኮሰ የዋለ ሲሆን የአምስት ልጆች አባት የሆነውን የላስታ ወረዳ 17 ቀበሌ እንጃፋት ከተማ ነዋሪ የሆኑትን የ74 ዓመት ሽማግሌ አቶ አረጋ ማዱ በመድፍ አረር ከነሙሉ ቤታቸው ተቃጥለው ህይወታቸው ሊያልፍ ችሏል። በማህበራዊ ሚዲያ ሰላማዊ ትግል እያደረጉ የነበሩ አቶ ታዬ ደንዳ በአገዛዙ ሰዎች ለሁለተኛ ጊዜ ታሰሩ። ሜክሲኮ ወደሚገኘው የፌዴራል ፖሊስ ወንጀል ምርመራ ቢሮ እንደሚወስዱት የፌዴራል ፖሊሶች ነግረውን ወደዚያ እየሄድን ነው ሲሉ የአቶ ታዬ ደንዳ ባለቤት ወይዘሮ ስንታየው አለማየሁ ተናግረዋል። የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንዳ ዛሬ ጠዋት ከችሎት በኋላ ከመኖሪያ ቤታቸው በፖሊስ መወሰዳቸውን ባለቤታቸው ገልጸዋል። የአቶ ታዬ ባለቤት ወይዘሮ ስንታየው አለማየሁ ለሚዲያዎች እንደተናገሩት ከጠዋት የችሎት ቀጠሯ ማቀባቸውን ተከታትለው ወደ ቤታቸው ከተመለሱ በኋላ ከቀኑ አስር ሰዓት ገደማ ከመኖሪያ ቤታቸው ለጥያቄ ትፈለጋለህ በማለት የፌዴራል ፖሊስ አባላት እንደወሰዷቸው ተናግረዋል። ወይዘሮ ስንታየው አክለውም ፖሊሶቹ ሜክሲኮ በሚገኘው ፌዴራል ፖሊስ ወንጀል ምርመራ ቢሮ እንደሚወስዷቸው እንደነገሯቸውና እሳቸውም ባለቤታቸውን ለማግኘት ወደ ወንጀል ምርመራ ቢሮ እየሄዱ እንደሆነ ገልጸዋል። አቶ ታዬ ደንዳ ከወራት በፊት ከነበሩበት የአንድ ዓመት እስር የተለቀቁት በብዙ እንግልት መሆኑ ይታወቃል። ከእስር ከተፈቱ በኋላም የአገዛዙን ግፍና ጨፍጫፊነት ሲያወግ ያግዙና ሲያጋልጡ ነበር። በተለይም የጤና ባለሙያዎችን እንቅስቃሴ በከፍተኛ ሁኔታ ሲደግፉ እንደነበር ይታወሳል። አቶ ታዬ በሰላማዊ መንገድ ትግል እያደረጉ ቢሆንም ይህን ፈጽመው የማይፈልገውና ለማንኛውም ጥያቄ ምላሹ እስር፣ ግድያና ማንገላታት የሆነው ብልጽግና አስሯቸዋል። አሜሪካ የገባችውን የታሪፍ ስምምነት በከፍተኛ ሁኔታ ጥሳለች ስትል ቻይና ከሰሰች። ቻይና አሜሪካ የገባችውን የንግድ ስምምነት በአደገኛ ሁኔታ መጣሷን አስታውቃ ጥቅሞቿን ለመከላከል ጠንካራ እርምጃዎችን እንደምትወስድ አስታውቃለች። የቻይና ንግድ ሚኒስትር እንዳለው ዋሽንግተን ባለፈው ወር በጄኔቫ ሁለቱም ሀገራት ወደ ሀገራቸው በሚያስገቧቸው ምርቶች ላይ የጣሉትን ታሪፍ ዝቅ ለማድረግ ከስምምነት ቢደርሱም አሜሪካ ግን ይህንን ስምምነት በአደገኛ ሁኔታ ዝቅ የሚያደርግ እርምጃዎችን መውሰዷን አስታውቋል። የሚኒስትሩ ቃል ባያክለውም የአሜሪካ እርምጃዎች በጥር ወር በቻይና መሪ ጂ ቺንፒንግ እና በፕሬዚዳንት ዶናልድ ትራምፕ መካከል በተደረገ የስልክ ውይይት ወቅት የተደረሰውን ስምምነት በእጅጉ ጥሷል ብለዋል። የቻይና መንግስት አቋም የተሰማው ባለፈው አርብ ትራምፕ ቻይና ከእኛ ጋር የገባችውን ስምምነት ሙሉ በሙሉ ጥሳለች ሲሉ ከተናገሩ በኋላ ነው። ወቅቱ የአሜሪካ ፕሬዚዳንት ዝርዝር መረጃን ያልሰጡ ቢሆንም የንግድ ተወካይ ጄዝሚን ግሬር እንደተናገሩት ግን ቻይና በስምምነቱ መሰረት ከታሪፍ ውጭ የሆኑትን ተግዳሮቶች እያነሳች እንዳልሆነ ተናግረዋል። በግንቦት ወር በጄኔቫ በተካሄ የተካሄደው ስብሰባ ላይ በተካሄደው የንግድ ስምምነት አሜሪካ ከቻይና የሚመጡ ሸቀጦች ላይ የጣለችውን ቀረጥ ከ145 በመቶ ወደ 30 በመቶ ዝቅ አድርጋለች። ቻይና በበኩሏ በአሜሪካ ምርቶች ላይ የጣለችውን ታሪፍ ከ125 በመቶ ወደ 10 በመቶ አውርዳለች። ሰኞ እለት ቤጂንግ አሜሪካ በስምምነቱ ላይ የጣሰችውን ስትዘረዝር የኮምፒውተር ቺፕ ዲዛይን ሶፍትዌር ለቻይና ኩባንያዎች መሸጥ ማቆም፣ በቻይናው ግዙፍ የቴክኖሎጂ ኩባንያ ዋዌ የተሰሩ ቺፖችን በአገሯ ጥቅም ላይ እንዳይውሉ ማስጠንቀቅና የቻይናውያን ተማሪዎች ቪዛ መሰረዝ